ቆይታዋን ከሌላ ስቱዲዮ ለማድረግ ሌላኛው ስፍራ ላይ ትገኛለች። እና ሀሚ ዛሬስ እጅ ከምን ከማጋኖ ቆይታችን የሚሆነው ከእንግዳሽ ጋር መልካም ቆይታ እንዲሆንልሽ እንመኛለን። እኛ ከወዲሁ አብረን ከአንቺ ጋር እንቆያለን። መልካም ጊዜ ይሆንልሽ። አመሰግናለሁ ትብሊና ሀብትሽ። ዛሬ እንግዲህ ከተለመደው ወጣ ባለ መልኩ እጅ ከምን ብዬ አይደለም እንግዲህ እኔ የጋበዝኩት ያለንበትን ቀን ምክንያት በማድረግ ስለ ሁሳና ስለ ዕለቱ የተወሰኑ ትምህርቶችን ዕለቱ የሚከበረው እንዴት ነው የሚከበርበትንም ሃይማኖታዊ ምክንያት ይነግሩኝ ዘንድ የጋበዝኩት የሃይማኖት አባት ነው። ሊቀ ጉባኤያት ቆሞስ አባ ተክለ ሃይማኖት ወልዱ ይባላሉ። የቅኔና የመጻሕፍት ትርጓሜ መምህር ናቸው። ከእሳቸው ጋር ቆንጆ ቆይታ እናደርጋለን። ተከታተሉ እናንተ አባ እንዴት አሉ? እግዚአብሔር ይመስገን ስለመጡ በጣም አመሰግናለሁ። እንኳን አደረሱት። እንኳን አብሮ አደረሰን። እኔም አመሰግናለሁ። እንግዲህ የጧቱ ጊዜ አድካሚ አገልግሎት ጊዜ ላይ ነበራችሁ፣ የቀጥታ ስርጭት ላይ ነው። እኛም የጠራኑትና፣ እንዴት ነበረ? በዓል እንዴት አለፈ? ሆሣዕና የሆሣዕና በዓል በጥሩ ሁኔታ ነው የተከናወነው። እንግዲህ የሆሣዕና በዓል ሆሣዕና ማለት የስሙ ትርጉም ቀጥታ መድኃኒት ማለት ነው። መድኃኒት ሲባል ደግሞ ሁሉም ሰው የሚፈልገው መንፈሳዊ መድኃኒት ለህይወት የሚጠቅም መድኃኒት ማለት የታመሙት የሚፈልጉት ህመምተኛ ያልሆነ ደግሞ የማይፈልገው። ጌታችን ኢየሱስ ክርስቶስም ሲያስተምር ባለ መድኃኒትን የሚፈልጉት ህመምተኞች ናቸው ጤነኛ ነኝ የሚሉ ላይፈልጉት ይችላሉ ብሎ በዛ ጊዜ ሲያስተምር በወንጌሉ ውስጥ በማቴዎስ ወንጌል ምዕራፍ ምዕራፍ 13 ላይ ዘጠኝ ቁጥር 13 ላይ ስለ መድኃኒት ይናገራል። ጌታ ኢየሱስ ክርስቶስ እኔን የሚፈልጉኝ ህመምተኞች ነን የሚሉ አሞናል ብለው የሚያምኑ። አንዳንድ ጊዜ ሰው የራሱን ህመም የማያውቅበት ጊዜ አለ። ህመሙን ካወቀ ግን መድኃኒት ወደ መፈለጉ ይጓዛል ማለት ነው፣ እና ስለዚህ አለማችን በአሁኑ ሰዓት መድኃኒት የሚፈልግ ዓለም ይበልጥ እንደው አማኝ የሆነ ሰው በእምነቱ ውስጥ መድኃኒት ማግኘት ስለሚፈልግ ይህንን በዓል በድምቀት ደስ በሚል ሁኔታ ሆሣዕናን በዓል አከብረናል። እኔ ያከበርኩት ታይካ ነገስት በአታ ለማርያም ገዳም ቤተ መንግስት ግቢ ያለችው ቤተ ክርስቲያን ላይ ነው ስርአቱ የተከናወነውና ያከበር ነው። ስለዚህ የተከናወነበት ወይም የተከበረበት ሁኔታ በሃይማኖታዊ ስነ ስርዓት ይልቁኑ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲጓዝ የነበረውን የሚያሳይ ትርኢት የቦታው መምህራንና ከዚያም በሰንበት ትምህርት ቤት ያሉ ወጣቶችም ህጻናትም ጭምር ጌታን በዛ ሰአት ይቀበሉ የነበረው እንግዲህ በዮሐንስ ወንጌል የተነገረው እንዲህ ይላል የዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ ወተቀበልው ህዝብ ብዙሃን አይሩግ ወህፃናት ብዙ ሰዎች ተቀበሉት ይላል። ግን እነዛም ሰዎች ደግሞ ሽማግሌዎች አሉበት፣ ህጻናት አሉበት፣ ወጣቶችም አሉበት። ዘንባባ ይዘው ነው ሆሳኢና በአርያም እያሉ መድኃኒት መጣልን የምንድንበት ጊዜ ደረሰ እያሉ ጌታ ኢየሱስ ክርስቶስ በአህያ ተቀምጦ ነው ሲጓዝ የነበረውና ያንኑ በኢየሩሳሌም የዛሬ ሁለት ሺህ ዓመት ገደማ ተደርጎ የነበረውን የሚያሳይ ነገር በየቤተ ክርስቲያኒቱ ሲከበር አርፍዷል በዛሬ ዕለት መልካም እንግዲህ፣ በጣም አስገራሚ ታሪክም ሃይማኖት ውስጥ ያለውን ነገር ስናስብ ስናነብም ለየት ያለ ነገር እናያለን። ከእንስሳ ሁሉ የአህያ ውርንጭላን መርጦ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በእሷ ወደ ኢየሩሳሌም የገባው። የአህያ ውርንጭላ የተመረጠበት ምክንያት ምንድን ነው? የአህያ ውርንጭላ የተመረጠበት በጠቅላላ ሁለት ናቸው። አህዮቹ እናትና ልጅ ናቸው። እነሱም ደግሞ ተሰርቀው ነው የነበሩት። ከተሰረቁበት ቦታ ነው ተፈተው እንዲመጡ ያደረጋቸው። ጌታ ኢየሱስ ክርስቶስ ያንን ያውቅ ስለነበረ እንደውም ከደቀ መዛሙርቱ ሁለቱን የላካቸው ቅዱስ ዮሐንስና ቅዱስ ጴጥሮስን እነዚህ አሳ አጥማጆች ነበሩ። አሳ ከሚያጠምዱበት መርጦ ጠርቶ፣ ከዚህ በኋላ ሰው ነው የምትሰበስቡ ብሎ ለሐዋርያቱ ይሄንን ዓለም እንደ ባህር አድርጎ ሰጥቷቸው፣ የባህር ስራ ያውቁ ስለነበረ የሰውን ነፍሳት ደግሞ እንደ አሳት እንደ አሳዎች አድርጎ ሰጥቷቸው ስለነበረ ሂዳችሁ ፈታችሁ አምጡልኝ ነው ያለው። አህያዋ የተመረጠችበት ምክንያት በእስራኤል አንድ ትልቅ ልማድ ነበራቸው። ይሄ በዓል የተከበረው ለመጀመሪያ ጊዜ በኢየሩሳሌም ነው። እስራኤላውያን ደግሞ ልምዳቸው ምን ነበረ? ነቢያት ያደርጉ የነበረው የጠብ ዘመን ሲሆን ጉዟቸው በፈረስ ነበረ፣ በሰረገላ ነበር የሚጓዙት አባሮ በሚይዝ በሮ ደሞ ወይንም ሸሽቶ በሚያመልጥ በአህያ የሚቀመጡት የሰላም ዘመን ሲሆን ነበረ። ዘመነ ሰላም ሲሆን ጭራቸውን ይዘው ጭራ ማለት እንግዲህ መነሳንስም ይባላል። ያን የነሰነሱ በሰው ፊት ሰላም መጥተዋል። ይሄ ዘመን ላይ ሰላም ላይ ነው ያለነው፣ ጠብ የለብንም፣ ጦር የለብንም፣ የውጭ ወራሪ የለብንም ሲሉ በአህያ ነበረ ነቢያት የሚቀመጡት። አህያ ከአቅሟ አንጻር ሲታይ ሮጣም አታመልጥም። በአህያ የተቀመጠ ሮጦ አያመልጥም፣ አባሮም አይይዝም። ጌታ ኢየሱስ ክርስቶስም ከፈለጋችሁኝ አታጡኝም፣ በቅርብ እገኛለሁ። በፈረስ በሰረገላ ከሆነ አሁን ሲጋለብ ፈረስ በጣም ይበራል፣ በጣም ይጋልባል። አህያ ብዙ አይጋልም። ስለዚህ እኔም በቅርብ ምገኝ አምላክ ነኝ። እንደውም በትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም አለ አምላክ። የቅርብ አምላክ ነኝ። የፈለገኝ ሁሉ አያጣኝም። እንደዚህ እንደ ዓለም ሰው በዚህ ሰዓት እግዚአብሔር አይገኝም፣ አይመቸውም ወይንም ደግሞ ሌሎች በዓለም ያሉ ሰዎች ቢዚ ናቸው፣ ሰው ይበዛባቸዋል፣ አሁን ማስተናገድ አይችሉም፣ መሽቶባቸዋል፣ ረፍዶባቸዋል እንደሚባለው እንዳልሆነ ና ማንኛውም ሰው ጌታ ኢየሱስ ክርስቶስ ባህያ ውርንጫ የተቀመጠውን አምላክ

በአህያይቱ ተቀምጦ ይሄድ የነበረውን ሁሉም ሰው እንደሚያገኘው ሲያሳይ ነው። እንደገና ከቁመቷም አንጻር አህያ ስትታይ ቁመቷም ወደ መሬት ቅርብ ነው። እኔም የቅርብ ነኝ አሁን ምድር ላይ ነው ያለሁት ከእናንተ ጋር ነው ያለሁት ብሎ ነውና፣ በጠቅሉ ምን ማለት ነው? ስለ ትህትና ነው። ባህያ ላይ የተቀመጠው ነው በአህያ መቼም ክብር የለም ባህያ ተቀምጦና ጌታ ኢየሱስ ክርስቶስ ክብር ፍለጋ እንዳልመጣ የሚያሳይ ስለሆነ አህያይቱ የተመረጠችው በዚህ ምክንያት ነው። የመረጡለትም ነቢያት ናቸው፣ እነ ዘካ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ነቢያቱ አስቀድመው የሚመጣው ነገር ታይቷቸው ጌታ አምላክ ወደዚህ ዓለም ይመጣል፣ በአህያም ይቀመጣል፣ ወደ ኢየሩሳሌምም ይገባል፣ በዓለም ይከበራል ብለው አስቀድመው ትንቢት ተናግሮ ስለነበረ፣ እግዚአብሔር አምላክ ደግሞ የማያደርገው ነገር አያናግርም። ትንቢቱን መላእክቱ መላእክቱ እግዚአብሔር አምላክ ለመላእክት ይገልጥላቸውና መላእክት ደግሞ ለነቢያት ይነግሯቸው ነበረ። በትንቢት ከተናገራቸው ነገሮች ሁሉ አንድም የቀረ የለም። ምክንያቱም እግዚአብሔር ላይ ሰራው አይናገርም፣ ላይ ሰራው አይናገርም። ከተናገረ ደግሞ አያስቀርም። የተናገረውን ሁሉ አድርጎታል፣ በሙሉ ከነ መወለዱ ሁሉ መወለዱንም እንደ ተናገረው ነው፤ ከድንግል ማርያም እንደሚወለድ፣ ኋላ በኢየሩሳሌም ከተማ በዮርዳኖስ ወንዝ እንደሚጠመቅ ያን ሁሉ ስላደረገ ነው እና አህያይቱ የተመረጠችው በትንቢት ምክንያት ትንቢት ስለሷ ስለተነገረ ነው። እርሷ ደግሞ በዚህ መልክ በአህያ የተቀመጠ ሰላምን ያወጃል። ና ሰላም ላውጅላችሁ መጣሁ ሲል አህያ ተቀምጧል። መልካም በጣም አመሰግናለሁ አባ። ሌላው እንግዲህ የሆሳና በዓልን ስናስብ የሆሳና ምልክት ከሆኑ ነገሮች ውስጥ አንደኛው የዘንባባ ዝንጣፊ፣ የወይራ ዛፍ ዝንጣፊ፣ እንዲሁም ጨርቃቸውን ልብሳቸውን ነበር እያነጠፉ ወደ ኢየሩሳሌም ሲያስገቡት የነበረው የእሱ ትርጓሜ አሁን ድረስ ቀጥሎ፣ ቅድም እንዳሉኝ እምነቱን በሚወክል መልኩ በየቤተ ክርስቲያኑ በአህያ ውርንጭላ ላይ የክርስቶስን ምስል በማስቀመጥ የሚደረጉ ስርዓቶች አሉ። የዘንባባው ነገር ደግሞ አለፍ እና ሰዎች የተለያዩ ጌጣጌጦችን እጃቸው ላይ ጭንቅላታቸው ላይ ያደርጋሉ እና በተለይ ጭንቅላት ላይ የሚደረገው የራሱ የሆነ ትርጓሜ ያለው። መልካም። ይሄ እንግዲህ ጌታን ሲቀበሉ በዛ ጊዜ ህዝብ ብዙሀን አይደል ያላቸው ብዙ ሰዎች ከፊት የሚመሩ ከኋላ የሚከተሉ እየዘመሩ ሲሄዱ ዘንባባ ይዘው ነበረ። አሁን ደግሞ እኛ ብዙዎች ወጣቶች ጣታቸው ላይ ያደርጋሉ። ራሳቸውም ላይ የመስቀል ምልክት ሰርተው ነው የሚያስቡት። ራስ ላይ የመስቀል ይሄን መስቀል በሚመስል መልኩ አሁን እጅ ላይ የሚያረጉት እንደ መስቀል ሰርተው ነው የሚያረጉትና ያ ትምህርተ መስቀል ማለት የመስቀል ምልክት ነው። ጌታ ኢየሱስ ክርስቶስ በአህያው ርንጃ ከተቀመጠና ኢየሩሳሌም ከገባ በኋላ ቤተ መቅደሱም በአህያ ሶስት ጊዜ ነው የዞረው፣ የሶስትነቱ ምሳሌ ነው። ወደ ኢየሩሳሌም መውጣት ያስፈለገው ከዚህ በኋላ ስቅለት እየደረሰ ነውና ዛሬው ሳይናን አክብረን ወደፊት አርብ እለት ስቅለቱ ይከበራል። መስቀል አድርገው ራሳቸው ላይ የሚያደርጉት ወደ መስቀል ሊሰቀልልን እየሄደ ነው ጊዜው እየደረሰ ነው። የመጣበት አላማ እንግዲህ ጌታ ኢየሱስ ክርስቶስ በዮርዳኖስ ወንዝ ለመጠመቅ ብቻ አልመጣም። ኢየሩሳሌም አካባቢ ዞሮ ሐዋርያትን ብቻ አስተምሮ ለማብቃት አልመጣም። የመጨረሻው የመጣበት አላማ ማጠቃላዩ ሕይወቱን ለሰው ልጅ መስጠት ነው። ሕይወቱን ለሰው ልጅ የሚሰጠው ደግሞ በመስቀል ላይ ነው። የመስቀሉ ጊዜ ደረሰ ሲባል የዚህ ሀሳብ የኖሮ ነው። ሰው ከፍቅሩ የተነሳ ን የሚያደርገው ና ሌላው ደግሞ በየጣቱም በእጁም ላይ የሚያደርገው እንደዛው ይሄ በቃ ከእግዚአብሔር አምላክ ጋራ ቃል ተጋብተናል። ከሃይማኖቱም አንለይም፣ ከአላማውም አንለይም። ከእግዚአብሔር ጋር እንግዲህ አንዳንድ ጊዜ ሰው ራሱን ለእግዚአብሔር ሙሽራ አድርጎ ያቀርባል ና ከሱ ጋራ መሞሸር ማለት የሱ መሆን ማለት ነው። የሱ ማለት ከእግዚአብሔር አምላክ ጋራ የተሳሰረ የማይለያይ እንደሆነ ማሰሪያም ስለሆነ፣ በሌላ መልኩ ደግሞ ዘንባባ ለምለም ነው እና ሕይወታችንን አለምልሞልናል ኢየሱስ ክርስቶስ ለምልመን አላሁን ደርቀን አይደለም ያለ ነው። አምስት ሺህ አምስት መቶ ዘመን ደርቀን ነበረ። ሰው ሁሉ ከረድኤተ እግዚአብሔር ደርቆ ነበር። የእግዚአብሔር ረድኤት ማጣት ያው መድረቅ ነው። ምድሪ ምድር ዝናብ ስታጣ እንደምትደርቅ ሰውም የእግዚአብሔርን ረድኤት ካጣ ይደርቃል። ና አሁን ሁለት ሺውን ዓመት አዲስ ኪዳን የምሕረት የቸርነት ዘመን ላይ የድርቀት ዘመን ሳይሆን የምሕረት ዘመን ላይ ነን ሲሉ ለምለም ነገር ታስሮ በራስ ላይም በእጅ ላይ ይደረጋልና፣ ከዚህ አንጻር ነው። መልካም እንደው ትንሽ ወጣ ያለ ጥያቄ ልጠይቅና አባ ብዙ ጊዜ እናንተ የንስሀ ልጆች ይኖራችኋልና ከምትመክሩት ነገር አንዱ ወጣቶችን በተባረከ ትዳር ውስጥ እግዚአብሔር በሚፈቅደው ሕይወት ውስጥ እንዲጓዙ ነው። ምናልባት የዚህ ዕለት የሆሣዕና ዕለት ቀለበት በዘንባባ ያሰሩ ልጆች ይኖሩታል። ያጋጠሙት እስካሁን አላጋጠሙኝም። ምናልባት እኔ ስላላጋጠሙኝ እንጂ ሊኖሩ ይችሉ ይሆናል። ሊኖሩ ይችሉ ይሆናል ሰው በወደደው ነገር ሁሉ የአንድነቱን የህብረቱን የጥምረቱን ምልክት ሊገልጽ ይችላልና ሊያደርጉ ስለሚችሉ ሰው ዞሮ ዞሮ ቀለበት የሚያስሩትም እኮ ቀለበት ክብ ነውና በዛ በክብ ቀለበት ውስጥ ነው ያለ ነው እኛ ሲሉ ነው። ከዚህ ውስጥ መውጣትም አንችልም ሲሉ ነው። ክብ ውስጥ ያለ ቀለበት ውስጥ ያለ እንደማይወጣ ደግሞ የግዴታ ቀለበትም አይደለም፣ የውዴታ በፈቃድ ሁለቱም ፈቅደው ወደው የሚያደርጉት ስለሆነ በዛ መልክ የሚያደርጉ ሊኖሩ ይችላሉ። አጋጣሚ አላጋጠመኝም። መልካም አባ ስለመጡ ከድካም ላይ ጥሬና አክብረው እዚህ ድረስ ስለተገኙ ከልብ አመሰግኖታለሁ። አሜን። ምናልባት መልእክት ካሉት በመጨረሻ ማስተላለፍ የሚፈልጉታለ መልካም እንግዲህ እንደ ተባለው በቅድሚያ ይሄ የኢትዮጵያ ቴሌቪዥን ለህዝቡ በቀጥታ ስርጭት በዚህ መልክ ለማስተማር ስለተጋበዝኩኝ በጣም ድርጅቱን እናንተንም ሰራተኞችን አመሰግናለሁ። ምክንያቱም ሚዲያ ማስተማሪያ ነውና ሚዲያዎች ሁሉ እንደዚህ አይነት መልካም ነገሮችን ቢያስተምሩ፣ ከሚዲያ የተለየ ሰው የለም በዚህ ዘመን ሁሉም ሰው እንደው ምናልባት በማየት እንኳ ባይሳካ ራሱ በጆሮም ቢሆን በጆሮም ቢሆን የሚያዩት በማየት ሰው ከሚዲያ የተለየ አይደለምና ከሚዲያ የተሳሰረውን ሰው ልክ እንደ መልካም ምግብ እዛ ላይ መልካም ነገር እየቀረበለት ቢያገኝ ይሄ ማለት ም ማለት ነው። ሁሉም ሚዲያዎች በዚህ አይነት በሰው ህይወት ላይ ቢሰራና ሰው ሃይማኖቱን ቢያውቅ ትውፊቱን ቢያውቅ ታሪኩን ቢያውቅ በጣም ይጠቀማል ብዬ አስባለሁኝ። ከእለቱን በዓል ጋራ በተያያዘ እንግዲህ ቀጥሎ ያው ህማማት ነው የምንቀበለው ከዚህ ቀጥሎ ዛሬ እስከ ስድስት ሰዓት ድረስ ወደ ሆሣዕና የሚቆጠር በዓል ነው። ከስድስት ሰዓት በኋላ ደግሞ ወደ ህማማት የሚቆጠር ነው። አንዱ ቀን ከሁለት ነው የሚከፈለው። በዚህ በህማማት ሰሞን ቀናቱን ለማብቃቃትና ምሳሌያቸውን ለማስያዝ ሲባል አምስት ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ብሎ ነበር እግዚአብሔር ለአዳም ቃል የገባው። በዛ ቃል መሰረት አምስት ቀን ተኩል የተባለው የእግዚአብሔር ቁጥር ነው እግዚአብሔር በቆጠረው ነው። ሰው በቆጠረው ደግሞ ይሄ 5500 ዘመን ነው። አንዱ ቀን የእግዚአብሔር አንዱ ቀን በሰው ዘንድ ደግሞ አንድ ሺህ ዓመት ነው የሚሆነው ስለዚህ ከነገ ጀምሮ ሰኞ፣ ማክሰኞ፣ ሮብ፣ አሙስ አርብ ድረስ አምስት ቀን ግማሿ እቺ የዛሬዋ ከስድስት ሰዓት በኋላ መስቀልም ማንሳ ለመባት ወደ ሕማማት የምንቆጥራት በቤተ ክርስቲያንም ንባቡ የሚጀመርበት ጸሎቱ የሚጀመርበት አገልግሎቱ የሚጀመርበት ነውና ስለዚህ ይህን አምስት ቀን ተኩል መስቀልም ማንሳ ለመው ቅዳሴ የማይቀደሰው መስዋዕት የማይሰዋው ማሕሌት የማይቆመው ሰዓት ሁሉ የማይከናወነው የወትሮ ጸሎቶች የማይከናወኑት ያን አምስት ሺ እነዚህ አገልግሎቶች መንፈሳዊ አገልግሎቶች በዚህ ልክ ስላልነበሩ ያን የነበርንበት ያልተቀደስንበት ዘመን እንደነበረ ከዛ እንደወጣን ለማሰብ ስንል ነው። ያን ደግሞ ያ ሁሉ ያ የፍደው ዓመት የኩነኔው ዓመት የስቃዩ ዓመት ያለፈልን ክርስቶስ ነው ያሳለፈልን እሱ ዋጋ ከፍሎበት ስላሳለፈልን ዋጋ ስለተከፈለብን እንዲሁ እንደ ቀላል የተገኘ አዲስ ኪዳን እንዳልሆነ እንደ ቀላል የተገኘ ድህነት እንዳልሆነ ሰው ሁሉ እንዲያስተውለው እንዳይረሳ አዲስ ኪዳንን እንዳይረሳ የተደረገለትን ዋጋ ምክንያቱም ዝም ከተባለ በዓመት አንዴ ይሄ ካልታወሰ የሰው ልጅ ሊረሳው ይችላል። ምንም ድነቱን እንኳን ቢያውቀው ምን ያክል ዋጋ እንደተከፈለብን መረዳት እንዳንዘገይና ወይም እንዳንረሳ ከማለት አንጻር ይሄ ስለሚታሰብበት ይሄ አምስቱ ቀን ተኩል ትልቅ ጠቅላላ ብዙ መጽሐፍት የሚነበቡበት ቤተ ክርስቲያኒቱ ያላትን መጽሐፍት በይበልጥ በገዳማቱ፣ በአድባራቱ በሁሉም ያለው መጽሐፍ ሁሉ ይወጣል። በህማማት የማይወጣ መጽሐፍ የለም። በህማማት የማይነበብ መጽሐፍ የለም። የሚነበበው የብሉይ ኪዳን የሆኑ መጽሐፍት እንዲህ ነበረ ትንቢት የተነገረ ብለው ሊያስረዱ ነው። የአዲስ ኪዳኖቹ ደግሞ እንዲህ ነሄዳን ነው እነዛ ልንድን ነው እያሉ ትንቢት ተስፋ ሲሰጡ የነበሩ መጽሐፍት ናቸው። እነዚህኞቹ ደግሞ ድነናል የሚሉ የሚያበስሩ የንሉ ድነቱን የሚያረጋግጡና እየደጋገሙ የሚነግሩ ነውና፣ ስለዚህ ከሆሣዕና ቀጥሎ ህማማቱንም አብሮ መርሳት ስለማይገባ ጌታ ኢየሱስ ክርስቶስ በእርግጥ የሆሣዕና ዕለት ደስታ ነው ያከበረው። ህዝቡም ተሰብሶ በጣም አጅቦ ሆሣዕና በአርያም እያለ ነው። ይሄ ተለውጦ ግን ሰሞኑን አይሁድ የሚባሉ የጌታ ተቃራኒዎች ልደቱን ጥምቀቱን የማይቀበሉ ትምህርቱን አስተምሮውን ወንጌሉ ያልተቀበሉ ግን ቀይረው ለህዝቡ ነግረው ቀይረው ለህዝቡ ነግረው ከነገ ከሰኞ ጀምሮ ህዝቡ ይሄ ዛሬ ያመሰገነ ህዝብ መስመሩን ለቀቀ። አሳቱት፣ አሳደሙት ያልሆነ ነገር ነገሯቸው። በዚህ አጋጣሚ እውነትን በሐሰት ቀይሮ መንገር ስለማይገባ ከዛሬውም ትውልድ ላይ ምን ይጠበቃል? እውነትን እውነት ማለት ሐሰትን ደግሞ ሐሰት ማለት ስለሚገባ አንዳንድ ጊዜ በግል ፍላጎትም በወዳጅነትም ይሆናል ወይ ጠላት ነኝ ብሎ በማሰብ ይሆናል። በእርግጥ የሰው ልጅ ጠላት ሰይጣን ብቻ ነው፣ ሌላ የለውም እና በዚህ ምክንያት አጋጣሚ አንዴ ስናመሰግን አንዴ ስንነቅፍ እንዳንገኝ እንደው ስናመሰግን አስተው ለማስማመስገን ነው ከመሰገንን በኋላ ሰው በሰውም እርስ በርስ እንኳ ሲኗኗር ልክ እንደ ሆሳኤናው የሆሳኤና ለት ያመሰገነ ህዝብ ሰኞ ማክሰኞ ሮብ ሐሙስ ድረስ ሌሎች መካሪዎች ቀይረውት አርብ ለስቅለት ነው የመጣው። ያ ሁሉ ይሄ ዛሬ ለምስጋና የተሰለፈ በሙሉ አርብ ግማሹ ጎመድ ይዞ ድንጋይ ይዞ የሚፈነክትበትን የሚያቃጥልበትን እሳት በተሳካለት ነገሩ ሁሉ ዛሬ ያመሰገነውን ዛሬ ያከበረውን ይዛለት ለመግደል ነበረ ሲሯሯጥ የነበረው። መጨረሻም በዚህ ምክንያት ነው በመስቀል ላይ የሰቀሉት። ስለዚህ ማስተዋል ያስፈልጋል። በየትኛውም ነገር መነዳትም አያስፈልግም። ራስን መምራት የመጀመሪያው ነገር ነው። ለሰው ልጅ አይምሮ ለእያንዳንዳችን ለይቶ እግዚአብሔር የሰጠን በአይምሯችን ራሳችንን እንድንቆጣጠር ሲፈጥረውም እኮ እግዚአብሔር ሰውን ነባቢ ለባዊ ህያው አድርጎ ነው። ነባቢ ማለት የሚናገር ማለት ነው። የሰው ለባዊ ማለት የሚያስተውል ማለት ነው። ህያው ማለት ደግሞ ለዘላለም የሚኖር ነፍሳችን ይህ ሶስት ባህሪያት አላት። ይሄ ነገር መናገሩ ፊደል ቀርጾ መናገር፣ መጽሐፍ ማንበብ ለሰው ልጅ ብቻ ነው የተሰጠው፣ ለሌሎች ፍጥረታት አልተሰጣቸውም። እንደገና ደግሞ ለባዊ ማለት ማስተዋል ትናንት የነበረውን አሁን ያለበትን ነገ የሚመጣውን ያስተውላል ሰው ማለት ነው። ሌላው ደግሞ ለዘላለም በህይወት ይኖራልና እግዚአብሔር አምላክ ሰውን ከአራቱ ባህርያተ ሥጋና ከአምስተኛው ባህርየ ነፍስ ሲፋ ሲፈጥር ለባዊና አስተዋይ አድርጎ ስለፈጠረ አስተውሎ የሆሣዕና ያመሰገነ ማስተዋል ተስኖት ለስቅለት እንዳያበቃና ወደ ስቅለት ደግሞ መቼም አምላካችን የመጣበት አላማ ቢሆንም ቅሉ ሰዎቹ ተኮንነውበታል። ያም ደግሞ ተመለሱ ብሎ መስቀል ላይ እንኳን እየለመናቸው ምንድን ነበረ ሲል የነበረው አባቶ የሚያደርጉትን አያውቁም እና ይቅር በላቸው ብሎ እየለመናቸውም እንኳን አልተመለሱም። በእርግጥ አይሁድ ጌታን ካሰቀሉና ከሰቀሉ በኋላ ንሳ ቢገቡ ይድኑ ነበረን፣ ንስሐ አለመግባታቸው ነውና፣ ስለዚህ በሕማማቱ ጌታ ኢየሱስ ክርስቶስ ብዙ መከራን የተቀበለው እኛ ግን ዛሬ ሕማማቱን ስንጾም፣ ስንጸልይ፣ ስንሰግድ ለከ ኃይል ስንል ለአንተ ክብር ይገባል ስንል እንደገናም ደግሞ ኪሪያ ላይሶን ስንል ኪሪያ ላይሶን ማለት አቤቱ ይቅር በለን ማለት ነው። አቤቱ ይቅር በለን ለማለት ነው እና እነዚህን ስንላቸው ከተግባር አይሁድ መከልከል ያስፈልጋል። የአይሁድ ስራ ላለመስራት፣ አድመኛና አሳዳሚ ላለመሆን፣ የጥላቻ ሰው ላለመሆን፣ የፍቅር ሰው ለመሆን ክርስቶስ ፍቅሩን የገለጠው ይሄ ሁሉ እየሆነበትና ስለዚህም እኛም ለሰው ልጅ ፍቅራችንን የምንገልጽበት በዓል ስለሆነ ለዚህ ያደረሰን አምላክ የተመሰገነ ይሁን እላለሁ። አሜን። አባ ከልብ አመሰግናለሁ። ተመልካቾቻችን እንግዲህ በዛሬው በልዩ የሆሳና ዝግጅታችን ሊቀ ጉባኤያት ቆሞስ አባ ተክለ ሃይማኖት ወልዱ ስቱዲዮ ድረስ መጥተው እለቱ ምን ይመስላል የሚለውን ነገር አጋሩ